ሬቻ ሰላም አንድነትና ወንድማማችነት በተግባር የሚታይበት የአደባባይ በዓል ነው። በዓሉ ባህላዊ ትውፊቱን ጠብቆ አንድነትን በሚያጎላ መልኩ ለማክበርም አዲስ አበባ ከተማ ቅድመ ዝግጅት አድርጋለች። በየካ ክፍለ ከተማም የሬቻ ፌስቲቫል በተለያዩ ዝግጅቶች በደመቀ ሁኔታ ተካሂዷል። በመድረኩ የተገኙት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በዓሉ እሴቱን ጠብቆ በደመቀ ሁኔታ እንዲከበር አስፈላጊው ዝግጅት መደረጉን ተናግረዋል። በየደረጃው የሚገኘው የከተማ አስተዳደራችን ነዋሪዎች የከተማችን ሕዝብ ይሄንን ሐምናም እንዳደረግነው ከዛ በላቀ ሁኔታ ዘንድሮም የሚከበረውን የኢሬቻ በዓል የወራ ፍንፍኔን በዓል በድምቀት ለማድረግ ቅድመ ዝግጅቶቻችንን አጠናቀን ጨርሰን በጉጉት የጠበቅን የምንገኝ ሲሆን ሁላችንም እጅ ለእጅ ተያይዘን የሚመጡ ኢትዮጵያውያኑ ወገኖቻችንን በደስታ ተቀብለን በዓሉ ባማረ በደመቀ ሁኔታ አክብረን ለቀጣይ ለሌሎች በዓላቶች ደግሞ የምንዘጋጅበት እንደመሆን እንጠብቃለን። የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በበኩላቸው የኢሬቻ በዓል የአንድነት ምልክት መሆኑን ገልጸው ይህን የጋራ እሴት የሆነ በዓል ለትውልድ እንዲተላለፍ በትብብር መስራት ይጠበቅብናል ብለዋል። የኢሬቻ የዓለም ሀብትና የቱሪዝም መስህብ ሆኗል። ኢሬቻ የህዝብና የአንድነት በማጠናከር የወንድማማችነት እሴትን ለማጎልበት የአገር ገንጽታ ለመገንባት ከፍተኛ አስተዋጽኦ ስላለው ልንንከባከበው ይገባል። የመድረኩ ተሳታፊዎችም በዓሉን ለማክበር ወደ ከተማ የሚመጡ እንግዶችን በኢትዮጵያ እንግዳ ተቀባይ በዓል ለማስተናገድ ዝግጅት ማድረጋቸውን ተናግረዋል። ኢሬቻ የምንማረው አንድነታችን ነው፣ ምስጋናውን ነው። አንድነታችን ኢትዮጵያ ለዚህ የደረሰችው ከዚህ በላይ እንድንደርስ ነው የምንማረው ሰው በሰላም በዓሉን አክብሮ ወደ ቤቱ እንዲመለስ የፍቅር መገለጫ እንደሆነ ያንን ማሳየት ያስፈልጋልና በዛ ልክ ከኛ ዝግጅታችን ያጠናቀቅንበት ሁኔታ ነው ያለው። ማለት ህዝቡ በሰላም ወጥቶ ፕሮግራሙን አክብሮ እስከሚመለስ ድረስ ሙሉ በሙሉ ኃላፊነታችንን ለመውጣት ለመወጣትና እንዲሁም ደግሞ ህዝቡን ለማገልገል ሰፊ ዝግጅት አድርገን እንገኛለን። የዘንድሮ 2018 የኢሬቻ በዓል ሆራ ፊንፊኔ መስከረም 24 ላይ በአዲስ አበባ እንዲሁም ሆራር ሴዲ መስከረም 25 ላይ በቢሸፍቱ ከተማ ይከበራል።